አላህ ተባረከ ወተዓላ የጁሙዓን ቀን በዚች ኡማ ሰጥቷል። ረሱል ዓለይሂ አሰላቱ ወሰላም ግልጽ በሆነ መልኩ እንደነገሩን ይህንን ቀን ትልቅ አድርጎ ፈጥሮታል አላህ ተባረከ ወተዓላ ፈጥሮታል ብለውናል። ከዚያም በኋላ አይሁዶች ለነሱ እንዲሆናቸው አላህ ተባረከ ወተዓላ አመላክቷቸው አዟቸው እምቢ ብለው አሳልፈው እሁድን መርጠዋል እነሱ። ከነሱ በኋላ የመጡት ነሻራዎችን ክርስቲያኖችን ደግሞ ጁሙዓን አድርጉ ብሎ ቢያዛቸው እምቢ ብለው ወደ ቅዳሜ ሂደዋል። ይህን ያደረገው አላህ ተባረከ ወተዓላ የራሱ ህክማና ጥበብ ነው። እነሱን ከዚህ እዚህ ይህን ቦታ ቢይዙ ኑሮ ሙስሊሞች ምናልባትም ላያገኙት ላይዙት ይችሉ ይሆናል። ከዚህ አኳያ ለሙስሊሞች ለሙሐመድ አለይሂ ሰላቱ ወሰላም ኡማ

ቀዳሚዎች ነን ብለዋል። በዱንያም ቢሆን በአኼራም ሙስሊሞች የጁሙዓን ቀን ከዛ፣ ከነሱ ማግስት ነሷራዎች፣ ከነሱ ማግስት ደግሞ አይሁዳዎች ናቸው ቀኑን የያዙት በሚል መልኩ ነብዩ አለይሂ ሰላቱ ወሰለም ተናግረዋል። አኼራ ላይም ጀነት የሚገቡት የነብዩ አለይሂ ሰላቱ ወሰለም ኡመቶች ናቸው። የጁሙዓ ቀን እንደማናቸው ቀን ልናየው አይገባም። ጁሙዓ ቀን በሳምንት ውስጥ ካሉ ቀናቶች ሁሉ ትልቅ ክብር ያለው ትልቅ ቦታ ያለው እንደሆነ ድናቅ ይገባል። በውስጡ ብዙ የተለያዩ ኸሳኢሶች እና ሚዛዎች አሉ። ዑለሞች ከአርባ በላይ የተለየበት ነገር እንዳለው ያስቀምጣሉ። ከአርባ በላይ ጅሙዓ ቀን የተለየበት እንዳለው ያስቀምጣሉ። የጁሙዓ ቀን ከሌሎቹ ቀናቶች ማለት ነው በቁርአንና በሐዲስ ላይ የተገኙት ማስረጃዎችን ከማየት አኳያ፣ ታዲያ ይህ ከሆነ ሁላችንም የጅሙዓን ክብር ልንጠብቅለት ይገባል። በሳምንቱ የምናገኘውን ዒዳችንን፣ ክብሩን፣ ደረጃውን ልናቅለትና ልንጠብቅለት ይገባል። ሁላችንም ከኛ የሚጠበቀውን የአምልኮት ተግባርና ስርዓት ልንፈጽም ይገባል። ፊሀዘል የውሚል ዓዚም ፈራኢድ ግደታ የሆኑ ዋጅባት የሆኑ ነገሮችን፣ ሱነኖችና ሙስተሓብ የሆኑ ነገሮችን በመስራት አላህ የሚወዳቸውን ድነል ኢስላም ያበረታታን ነገሮች ጭምር ሳይቀር ከፈርድና ከዋጅብ ውጭ ያሉትንም ሱናዎችን ጭምር ሳይቀር ልንሰራ ይገባል። አላህ ተባረከ ወተዓላ ስለ ጅሙዓ ቀን በተመለከተ እንደዚህ ይላል። ያ አዩሃ አለዚነ አመኑ ኢዛ ኑድየ ሊሶላት ሚን የውም ልጅሙዓቲ የጅሙዓ ቀን ለሶላት አዛን በተደረገ ጊዜ ይላል። ፈስዓው ኢላ ዚክርላህ ወደ አላህ ተባረከ ወተዓላ አላህን ወደ ማውሳት ሂዱ ተጓዙ ይላል ህዱ ያ ማለት ለሶላቱ ወይም ከሶላት በፊት ላለው ለጥባው ብለዋል ኢማሙ ልቁርጡቢ፣ ለሶላት እንደሆነ ተፍሲራቸው ላይ አስቀምጠዋል። ሰዒድ እብኑ ጁበይር የሚባሉት ታብዕ ደግሞ ጥባና ሁጥባው ላይ ያለውን መዋዒዝ ለማዳመጥ ሂዱ እያለ ነው። አላ ተባርከ በመስማት እና በመስራት አላህን ተባርክ ወተላ መዝከር ስላለ ይላሉ። ከዛ አላህ ቀጥሎ ምና ለ ወዘሩ ልበይዓ ግብይትን ተዉ ብሏል። የጅሙዓ ቃን የጁሙዓ ሶላት አዛን ከተደረገ በኋላ ግብይትን ተው ብሏል። የጁሙዓ ቀን የሚደረግ ግብይት ከአዛኑ በኋላ ማለት ነው። ከአዛኑ በኋላ የሚደረገው ግብይት ሐራም ነው፣ ሱሕት ነው፣ የማይፈቀድ ሲሆን የተመገብነው ምግብ፣ የለበስነው ልብስ፣ የተሳወክንበት ሲዋክ እንደሆነ ልናቅ ይገባል። የምንገዛው ማንኛውም አይነት ነገር ቢሆን የሚበላ የሚጠጣ የሚለበስም ሲዋክ የሚሁን ደፍተር ማንኛውም ነገር የምንጠቀመው ነገር ሐራም እንደሆነ፣ የሰጠነው ብር ለዛኛው የማይበቃለት እኛ የተቀበልነው እቃ ማቴሪያል ለኛ የማይበቃ ሐራም እንደሆነ ልንዳውቅ ይገባል። ዒባደላህ ዛሊኩም ኸይሩን ለኩም ኢንኩንቱም ተዕለሙን ብሏል አላህ ተባረከ ወተዓላ። ታዲያ ይህንን ሙስሊም የሆነ ሰው ካስታወሰ፣ የጅሙዓን ክብሩንና ደረጃውን ካወቀ፣ አላህ ተባረከ ወተዓላ ከሱም የሚፈልጋቸውን ነገሮች እንዲሰራ ያግዘዋል። ይህንን ቀን በደንብ አርገን መረዳት ይጠበቅብናል ሐቂቀተን የሰው ልጆች መገኛ የአባታችን አደም አደምና የኛ መገኛ መሆኑን ማወቅ ነው። መጀመሪያ የሰው ልጅ የተፈጠረበት ቀን ነው። ነብዩላህ አደም አለይሂ ሰላቱ ወሰለም ለመጀመሪያ ጊዜ ወደ ጀነት የተስገቡበትም ቀን ነው። ከጀነት ሲወጡም በጥፋታቸው እንዲወጡ የተደረገበት ቀን ነው። ይቂያማ ቀን የምትሆነውም ይኸው ቀን ነው፣ የጁሙዓ ቀን ነው። ይቂያማ ቀን ሀታ ጀነት ውስጥ የጁሙዓ ቀን ልዩ መዝያ ያለው ይላሉ። አድሩ ይታወቃል ቃል የለም በርግጥ የዛን ሰዓት። ነገር ግን ሳምንታዊ የሆነ የጁሙዓ የራሱ የሆነ በተቅዲር የሚታወቃለው የዛን ጊዜ ልዩ የሆኑ መዓዛዎች፣ ሽቶዎችና ልዩ የሆኑ የሚታዩ ነገሮች ይደረጋሉ ብለዋል ነቢያችን አለይሂ ሰላቱ ወሰላም። ጁሙዓ ልዩ ክብር አለው፣ ሙስሊሞች ዘንዳ ክብር አለው። ግልጽ ነው፣ ይታወቃል። ከሌሎች ቀናቶች በተሻለ መልኩ እንደምናከብረው ይታወቃል። ግን ላውድ እነ ኩነ ፊ መዚድን አለ ሀዛ፣ ከዚህ በተጨማሪ የምንጨምርና ከጊዜ ወደ ጊዜ ደረጃውን እያወቅን መሄድ ይጠበቅብናል ነው። በዚህ ቀን ላይ ሳምንታዊ የሆነ ስንቅ ይዘን ልንሄድ ይገባል። የአንድ ቀን ብቻ አይደለም፣ በአንድ ቀን ብቻ በዕለቱ የሚደረገውን ጥረት ብቻ አይደለም መታየት ያለበት። ለሳምንት የሚያገለግለን ሲሆን ሲሆን ሙሉ ሀያታችን ሊያገለግል የሚችል አስተምሮት ልንወስድ ይገባል። ከዚሁ ላይ ማለት ነው ኢማናችንን ጨምረን ከአላህ ጋር ያለን ግንኙነትን ቀጥለንና የቂናችን ኢኽላሳችንን አሳድገን አፋፍተን ልንቀጥል ልንሄድ ይገባል። አላህ ተባረከ ወተዓላ የጁሙዓ ቀን ፈጅሩ ላይ ፈጅሩ ላይ ሁለት ሱራዎች እንዲቀሩ አስቀምጧል። ሱረቱ ሰጅዳን እና ሐላአተ ዓለ ኢንሳኒን ያን ያደረገበት የራሱ ሕክማ ነው። ላኪን ማን ይሰማቸዋል? ያለው ሰው ሁለት ከበዛ ሶስት ሶፍ ነው ፈጅር ላይ ያለው ሰው ይህ እኮ ሞት ነው። ወላ ወንድሞቼ፣ አባቶቼ ሞት ነው። አላህን የሚያመልክ ሰው ለጁሙዓ የሚመጣ ሰው ምን ነው ለፈጅርስ አይመጣም? እንቅልፍ ይዞ ሳይሆን እየተገላበጠ ብርድ እየፈራ ላለመንቀሳቀስ ፈልጎ እንዴት ይቀራል? የጀሃነም እሳት የጀሃነም ዘምሀሪር ቅዝቃዜ ከዚህ የከበደና የበዛ እንደሆነ ልናቂ ይገባል። አየንካን ፈጅሩ ላይ የቀኑን መነሻ ሷላት ፈጅሩ ላይ የሰው ልጅ መነሻውን የተፈጠረበትን በኋላ በዱንያ ላይ ከተጓዘ በኋላ አኼራ ላይ የሚያጋጥመውን ስለ መዓድ ያሉ ነገሮችን የሚናገረውን ሱራ እንዲቀራ አላህ ተባረከ ወተዓላ አስቀምጧል። ወከዛሊከ ገላችንን ታጥበን ተሸታተን ብዙ አይነት ከኛ የሚጠበቁ ጥሩ የሆኑ ነገሮችን አድርገን ወደ መስጅድ እንድንመጣም እንደዚሁ ማልደን እንድንገባም እንደዚሁ ተቀምጧል ቀደም ብለን የጁሙዓ ቀን ከሌላው ሰዓት በተለየ መልኩ ቀድመን እንድንገባ ተቀምጧል። ይህ ማለት ለተወሰኑ ሰዎች ብቻ የተተው አይደለም፣ ለሁላችንም ነው። አብዛኛዎቻችን ከሁጥባ በኋላ ነው የምንገባው። እንደዛ ሳይሆን ቀደም ብለን ብንገባ መልካም ነው የሚሆነው። ኹጥባ ሶላተል ጁሙዓና ኹጥባ ልዩ የሆነ መዝያ አላቸው፣ ክብር አላቸው። ከጁሙዓ ቀን ውስጥ ጁሙዓ ቀኑ ከተለየባቸው መካከል አንዱ የጁሙዓ ሶላት ነው። አራት ረካዓ የነበረውን ዙሁርን ወደ ሁለት ረካዓ ተቀይሮ ጅሙዓ ሶላት እንዲሰገድ አላህ ተባረከ ወተዓላ አድርጓል። በዛ ፈንታ ከሱ ቀደም ብሎ ሁለት ኹጥባዎች እንዲደረጉ አላህ ተባረከ ወተዓላ አስቀምጧል። የተወሰነ ተዝኪር ነገር ማስታወሻ ነገር እንድናገኝ፣ መዋዒዞች፣ ተግሳጾች እንድናገኝ የዱንያን ጉዳይና የአኼራን ጉዳይ እንድናቅ፣ በጥቅሉ እኛ ያለንበት ህይወትን እንድንገመግምና ስለ ጀነትና ስለ ጀሃነም እንድናስብ ሰው ከሞተ በኋላ የሚያጋጥመውን ነገር እቀብር ላይ ያለውን ከቀብር ሲቀሰቀስ የሚያጋጥመውን ኸይር ስራውና ሸር ስራው ሲመዘን የሚያጋጥመውን ሒሳብ በሚደረግበት ጊዜ እድሜ ልኩን ያሳለፈው ህይወቱ ሙሉ አንድ በአንድ እያንዳንዷ ደቂቃ እያንዳንዱ እድሜውን ሙሉ ሒሳብ በሚደረግበት ጊዜ በሽራጥ ላይ በሚያልፍበት ጊዜ የኸይር መዝገቡን በሚመለከትበት ጊዜ ጀነት ወይስ ጀሃነም ነው የምትገባው የሚባለውን በሚያቅበት ጊዜ እነዚህ እነዚህ ነገሮችን ልናስብና ልናስታውስ ነው የጅሙዓ ቀን የተቀመጠው። እንደው በዱንያ ስንባዝን ሰንብተን የጅሙዓ ቀንም ሶላት ላይ ገብተን ለ30 ደቂቃ ወይ ለ25 ደቂቃ ወይም ለ20 ደቂቃ ወይም ከዛ በላይ ለሆኑ የኹጥባ ማዳመጥ እጅግ በጣም እየከበደን እጅግ በጣም እያዳገተን እየተጨናነቅን እንገኛለን። ሐቂቀተን ነገሩ ግን የተፈጠርንለት ዋነኛ ዓላማ ያኛው ሳይሆን ይሄኛው ነበረ። አስር ደቂቃ ሶላተል ጀማዓ ለመስገድ እየተሳነው ሰው ቅርአትና ዳዕዋ ላይ ስንቀመጥ እየከበደን፣ ነገር ግን የዱንያ ጉዳይ ቃኗል በቃን ብሎ ለሊት የምንሰራ ሰዎች አለን። ታውቃላችሁ ይህንን ሐቂቀተን በግል በተለይ ለብቻ የሚሰሩ ስራዎች ሲሆኑ ማታ በመብራት ጭምር ስራ እንሰራለን፣ ለዱንያ ስንል ማለት ነው። ለአኼራ ጉዳይ ሲሆን እየከበደን ነው። ዒባደላህ ይህንን አስታውሰን የዲናችንን መሰረቱን አሳሱን አስበንና ተገንዝበን የ ሸሪዓት አልኢስላሚያ ኩልያዊ ሁለንተናዊ የሆነውን መሰረት ተረርተንና ተገንዝበን የኢስላምን አዳብና ህግጋቶቹን ተረርተን እንድንሄድ ነው የሚፈለገው። ከሞላ ጎደል የሆነ ነገር ይዘን እንድንሄድ ነው። ነፍስ ላይ ተጽዕኖ ሊፈጥር የሚችል ከትናንትናው ይልቅ ዛሬን ህይወታችንን ሊያስተካክል የሚችል ሊያርቀን የሚችል ነገር ስንቅ ይዘን እንድንሄድ ነው የሚፈልገው። እንደው በልምድ ብቻ ደርሶ መመለስ እንዳይሆን ማለት ነው። ምን ይዤ ሄድኩኝ፣ ምን ጨመርኩኝ የሚለውን ውስጣችን ላይ አስበን እንድንሄር ነው የሚፈልገው። ላኪን ይህ ሊሆን የሚችለው ሊመን ካነ ለሁ ቀልቡን አው አልቀሰም አወሁወ ሸሂድ ከልቡ ለሚያዳምጥ ሰው ሩሑን ጀሰዱን አካሉን አስጥዶ አላህ ተባረከ ወተዓላ ጌታዬ ምን ይለኛል የሚለውን ለሚገነዘብ ሰው ነው የሚሆነው። ወንድሞቼ አባቶች፣ አለበለዛ ግን በነቢያችን ዓለይሂ ሰላቱ ወሰላም ዘመን በሳቸው ጊዜ ኹጥባን እያዳመጡ፣ ቁርአን እያዳመጡ፣ ሐዲስ እየሰሙ ከእሳቸው ጋር አብረው እየሰገዱ ሙናፊቆች በውስጣቸው ጭራሽ የማይገባ ሰዎች አሉ። በዚህ ዘመን ደግሞ የበዛ ሊሆን ይችላል፣ ከዛ የበለጠ ሊሆን ይችላል። ከኛ ጋር ሲነጻጸር ማለት ነው። እኛ የምንናገረው ንግግር ነቢዩ አለይሂ ሰላቱ ሰላም የሚናገሩት ንግግር ሰው ያለበትን ሁኔታ ስታዩት፣ ዛሬ ላይ ያለው ደግሞ ከዛ የባሰ እንደሚሆን ይታወቃል። ንግግራችን ወደ ቀልብ የማይደርስ ሲሆን የእኛም የማዳመጥ ፍላጎታችን ያን ያክል ሳይሆን ሲቀር፣ ሙተጧቢ ቃል ሆን ይላል ዝሮ ዝሮ ጁሙዓን ቀን ልንጠቀምበት ይገባል ነው አላህ ተባረከ ወተዓላ እየሰጠን ትልቅ ሻንስና ትልቅ ዕድል እንደሆነ እንሰጥ። ነብዩ አለይሂ ሰላቱ ወሰላም ገላውን ታጥቦ ማልዶ ወደ ጅሙዓ ሶላት የሄደ ሰው መጀመሪያዋ ሰዓት ላይ ልክ ግመልን አርዶ ለሚስኪኖች እንዳበላ ለአላህ ተባረከ ወተዓላ መቃረቢያ ብሎ እንደሰጠ ያክል ይቆጠርለታል። ሁለተኛው ሰዓት ላይ ከሆነ ከብት አርዶ እንዳበላ ይቆጠርለታል። እንደቀላል የሚታይ አይደለም። ይሄ ተቀባይነት ያለው ትክክለኛ ሰደቃ ማለት ነው፣ ለይስሙልኝና ለሪያ የተደረገ ሳይሆን። ቀጥሎ ባለው ሶስተኛው ሰዓት ላይ ደግሞ ሙክትን አርዶ እንዳበላ፣ ቀጥሎ ያለው አራተኛው ሰዓት ላይ ደግሞ ዶሮ ለሚስኪኖች እንደሰጠ ብለዋል። መጨረሻ ላይ ያለው ሰዓት አምስተኛዋ መጨረሻዋ ላይ ያለው ሰዓት ላይ የመጣ ሰው ደግሞ እንቁላል እንደሰደቀ ያክል ይደረጋል ብለዋል። ከዚህ አኳያ የትኛውን ነው የምንመርጠው፣ ራሳችን ማሰብ ይጠበቅብናል። ላኪን ይህ የመጨረሻዋ ሰዓት ከአዛን በፊት ያለው እንደሆነ ልናቅ ይገባል። ኢማሙ ወደ ሁጥባ ከመውጣቱ በስተፊት እንደሆነ ልናቅ ይገባል። ከዛ ምን አሉ ነቢያችን ረቢያችን ዐለይሂ ሰላቱ ወሰላም ፈኢዛ ኸረጀል ኢማሙ ሓረትል መላኢከቱ የሰሚዑን ዚክር። ከዛ በኋላ መመዝገብ የሚባለው የዚህ አይነት ደረጃ ይነሳል፣ መዝገቡ ይታጠፋል ብለዋል ነቢዩ ዐለይሂ ሶላቱ ወሰላም። ታዲያ ወደዚህ ቀድሞ መምጣታችን ለዲናችን ያግዘናል፣ ለዱንያ ህይወታችንም ይረዳናል። ሀቂቀተን ያግዘናል። ሀቂቃ ኢንሷፍ ማለት ነው። በእኛ መኳተንና መሯሯት፣ በእኛ መስገብገብና መታገል አለመሆኑን ልናቅ ይገባል። ሁልጊዜም ቢሆን ያ ማንነትን ተገንዝበን የአኼራን ማንነትን ተገንዝበን የተፈጠርነትን ዓላማ ተረርተን ከሄድን ወላሂል ዓዚም ብዙ ጥቅም እናገኛለን። ፊ ዱኒያ ወል አኼራ በዱኒያም በአኼራም። እዚህ ኹጥባ ላይ የሚደረጉ መዋዒዞች፣ ተግሳጾች፣ ማስታወሻዎች፣ የሚያስፈሩ ቃላቶች እንዲሁም ደግሞ ጀነትን የሚያቋምጡ የሆኑ የተርብ እንዲሁም የቃል በተስፋ መልኩ የሚገቡ ቃሎችና በዛቻ መልኩ የሚነገሩ ከአላህ ተባረከ ወተዓላ ከነቢያችን ሰለላሁ ዐለይሂ ወሰለም የሚነገሩ ሐዲሶች ልባችን ላይ ተጽዕኖ ሊፈጥሩ ይገባል። ወደ ኸይር ነገር ወደ ጣዓ ሊጎተጉቱና ሊያነሳሱን ይገባል። ዒባደላህ ከመጥፎ ነገር እንድንታቀብ ከወንጀሎች በጥቅሉ እንድንከለከል ያደርጉን ይገባል። ይህንን በእጅቲሃድ በጥረት በትግል እንዲይዝ ይገባል። ደስተኛ ሁነን ነው ይህንን መስማት መቻል ያለብን። መሰላቸት መታከት የለብንም። በየትኛው ጊዜ ዲነል ኢስላምን እንማር አስቸገረ። ሐቂቀተን በየትኛው ቦታ ላይ ሆነን ዲነል ኢስላምን መማማር እንችላለን? መድረኩ በጣም ጠበበ። ምናልባት ቂለ ወቃለ ካልሆነ በስተቀር ምናልባት ትንንሽ ነገሮችን በመስማትና ወዳውኑ በማለፍ ካልሆነ በስተቀር እንደነ ቲክቶክ አይነት ነገሮች ኸይል ነገርን ብትሆን ትንሽ ነገር ሰምቶ ብቻ የሆነ ታዝቦ መሄድ እንጂ ወደ ልባችን ደርሶ የሚቀይረን ነገር ጠፋ። በቴሌቪዥኑም በተለያየ አይነት መልኩ ስለምንሰማው ዳዕዋ ሲደረግ የለመድን ሆነብን። አዲስ ነገር አይመጣ። መቼስ ኢስላም እኮ የነበረ እስካሁን ድረስ ያለ፣ ወደፊትም የሚቀጥል እንጂ አዲስ ነገር የሚፈጠርለት አይደለም። ኹጥባ ድሮም የነበረ ይዘቱን ጠብቆ የነበረ እስከ ቂያማ ቀን ድረስ የሚቀጥል እንጂ ሊሻሻል የሚችል ነገር አይደለም። እኛ ግን ቀልባችን ሁል ጊዜም ሊሻሻል የሚችል ነው። ሁልጊዜም ሳምንታዊ ሳይሆን እለት ከእለት በእያንዳንዷ ሶላት ሰዓት ላይ ላቡደ አይዚደ ኢማንን ይላሉ ዑለሞች ማለት ነው። ቅድም ከነበርክበት አንድ ፈርድ ሶላት ስትሰግድ የሆነ ነገር ጨምረህ ልብህ ተስተካክሎ መሄድ መቻል አለበት። ነገር ግን የሚሰገደው ሶላት ያው እኮ ነው። ዝሁር ነው፣ ዓሱር ነው፣ መግሪብ ነው፣ ዒሻ ነው። የሚቀራው ፋቲሃ ነው ወይም ሌላ ሱራ ነው። አዲስ ቁርአን አይመጣም። ቃሪዎች ድምፃቸው ካልተቀያየረ በስተቀር አዲስ የሚመጣ ነገር የለም። ኹጥባም የነበረው ኹጥባ ካልተደረገ በስተቀር አዲስ የሚፈጠር ነገር የለም። ፈጠራማ አይሆንም። ከዚህ አኳያ ዒባደላህ አንሰላች አንታክት ሁልጊዜ እንደምንበላው፣ ሁልጊዜም ኹጥባ ይደረጋል፣ ሁልጊዜም ይሰገዳል፣ ሁልጊዜም ይቀራል። ዲናዊ የሆኑ ተግባሮች ቋሚ በሆነ መልኩ የሚሰሩ ናቸው። አንድ አንዳፍታ የሆነ ነገር ተደርጎ ያን ተቀይሮ ሌላ የሚለወጥ አይደለም። ይህንን ልባችን ላይ እናስታውስ፣ ይህንን እንገንዘብ። ስለዚህ ሊቀይርን ይገባል፣ የተወሰነ ነገር መያዝ አለብን ነው። ከሁጥባ ከጅሙዓ ሶላት መስፈርቶች መካከል አንደኛው ሁጥባ ነው። ሁጥባ ሲደረግ በዋነኝነት ማስታወስ የፈለግኩት ይሄ ነው። ብዙ ወንድሞች ሁጥባው በአማርኛ ስለሆነ ሁጥባ የማይመስላቸው ሰዎች አሉ። ሁጥባ ማለት ሰዎችን ማነጋገር፣ በሚገባቸው መልኩ ማስረዳት፣ መናገር ማለት ነው። ሁጥባ የሚባለው ያ ከሆነ ሁጥባ የሚለው መልእክት ለሰዎቹ በሚገባቸው ቋንቋ ሲሆን እንጂ በማይገባቸው ቋንቋ ከሆነ ሁጥባ አይደለም። አስራን በማይገባቸው ቋንቋ ከሆነ ሁጥባ አይደለም። አዋሙናስ በሚገባው አይነት መልኩ ነው መደረግ መቻል ያለበትና ታዲያ በአማርኛ ሁጥባ በሚደረግበት ጊዜ ወሬ ነው የሚያወራው እሱ። እኛስ ብናወራ ምን ችግር አለ ብለው፣ ወላሂ እዚህ ቦታ ላይ ቁጭ ነው የሚያወሩ ሰዎች አጋጥሙኛል። ለራሴ ማለት ነው። እዚች አይደለም ውጭ ያሉት ሰዎች ማዛይን መይስተፊዱ ሀኡላ፣ እነዚህ ሰዎች ታዲያ ምንድን ነው ጥቅማቸው? ጁሙዓ መጥተው ከመሳተፉ ውጭ ምንም ኸይር ነገር አያገኙም። ሓራምን ሰርተው በሓራም የሚጠየቁ ከመሆኑ ውጭ ምን ኸይር አገኙ? ሁጥባን ማዳመጥ ዋጅብ ሆኖ ሳለ በሁጥባ መካከል ላይ ማውራት ሓራም ነው ክልክል ነው። ነቢያችን ዓለይሂ ሰላቱ ወሰላም እንደዚህ ይላሉ። ጓደኛው የሆነ ወሬ ሲያወራ የሆነ ጥፋት ሲያጠፋ አይቶት አጠገቡ ያለው ጓደኛን ኢማሙ ሁጥባ እያደረገ አረ ዝምበል አንሲት የምትለውን ቃል ከተናገረ ፈቀድ ለኻ ነው ያሉት። ውድቅ ተግባር ነው የሰራው ወመን መሰል ሓሷ ፈቀድ ለኻ ጢጠር የሆነ ቆሻሻ ነገር ያነሳ ያገለባበጠ ሰውዬ ውድቅ ስራ ነው የሰራው ይላሉ። በጥባ መካከል ማለት ነው። ወመን ለኻ ፈላ ጅሙዓ ተለህ። ይሄን ያደረገ ደግሞ ጅሙዓ የለውም። ለምን እንለፋለን አባቶቼ ወንድሞቼ? እምንደክመው አኼራ ላይ የሆነች ነገር ጠብ እናደርጋለን ፊሚዛኒል ሐሰናት በመልካም ስራ ሚዛን ላይ የሆነ ነገር ፍሬ ነገር እናገኛለን ብለን ነው የምንለፋው። እና ይህንን ነገር እንጠንቀቅ ለማለት ፈልጌ ነው። አንዳንድ ወንድሞች ከአዛን በኋላ ገባዬ የሚሸጧሉ ሲዋክም ቢሆን ማንኛውም አይነት እቃ ቢሆን መሸጥ አይፈቀድም፣ መግዛት አይፈቀድም፣ ሐራም ነው እና